ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 22 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የቤተ አማራ ወሎ ጠቅላይ ግዛት እዝ የደጋው መብረቅ ክፍለ ጦር የአማራው ፋኖ ብሔራዊ ኃይል ምኒልክ እዝን ተዋህዷል። ዝርዝራለን። በፋኖ የተማረኩት የእነ ሽመልስ አብዲሳ ከልብ የኦሮሚያ ልዩ ኃይል አባላት እንባ እየተናነቃቸው ሚስጥሩን አጋልጠዋል። ዐቢይ ቀይ ባህርን በሚመለከት እየሄዱበት ያለው አካሄድ አደገኛ ነው ሲሉ ምሁራን ገልጸዋል።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 የቤተ አማራ ወሎ ጠቅላይ ግዛት እዝ የደጋው መብረቅ ክፍለ ጦር የአማራ ፋኖ ብሔራዊ ኃይል ምኒሊክ እዝን ተዋህደ የደጋው መብረቅ ኮር የተሰጠ የአንድነት ብስራትን አስመልክቶ መግለጫ አውጥተዋል። መግለጫውም ጠላቶቻችን መርጠው የማይገድሉን በጋራ የዘመቱብን በአማራነታችን ብቻ በጅምላ የሚፈጁን ከሆነ እኛ በአንድነት በመሰለፍ ትግላችንን ከድል ምዕራፍ ለማድረስ የሚያግደን ምናለ ስልጣን ነውን? ሲል ይጠይቃል። ገዳይ በበዛበት ህዝባችን እለት እለት እየሞተ ባለበት ሁኔታ የትኛው ስልጣን ዋክቶ ነው? ዝናና ህዝበኝነት ነውን? ህዝባችን በሞትና በስደት መከራ በሚያይበት ሀገር ላይ ሆነን እኛ ታጋዊ ስለምን ዝና መናገር እንችላለን? ፍትሕ በተጓደለበት ህዝባችን ፊት ስለምን ዝና ልናወራ እንችላለን? ሀብትና ገንዘብ ነውን? ለመሞት ወሰነን ዱር ቤት ያልን መቼና እንዴት በምን ሁኔታ ልንሞት እንደምንችል እያወቀን ሀብትና ገንዘብ ምናችን ነው ሲል ተከታታይ ጥያቄዎችን አቅርበዋል። ለአንድነታችን እንቅፋት የሚሆንብን ምክንያት ሁሉ ከህዝባችን ክብርና ህልውና በታች ነው። ሆኖም ግን ሰበብ በማብዛት አንድ ላይ ለመቆም የሚቆዝም ቢኖር ከጠላቶቻችን ጋር የተሰለፈ አሊያም ለግል ፍላጎቱ ያደረ ነውና ባንዳ መሆኑን በዚህ እናውቃለን ሲል ገልጿል። ስለሆነም እኛ ቀደም ሲል የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝ አመራሮች ከአፋ ብሃ ምስራቅ አማራ ቀጠና ሚኒሊክ እዝ አመራሮች ጋር በአማራ ህዝብ የትግል መስመር መዳረሻ ዓላማና ግብ መዋቅራዊ የግንኙነት መስመር፣ የትብብርና የአጋርነት ማዕቀፍ ላይ ባደረግነው ተከታታይ ጥብቅ ውይይት በዝርዝር ከተወያየም በኋላ ከዚህ ቀደም የነበሩ ቅሬታዎችን በወንድማ ይቅርታ፣ ቅርታ በመዝጋት ፍጹም መግባባት ላይ ደርሰናል ብለዋል። በመሆኑም ይህ መግለጫ ከተሰጠበት ከጥቅምት 21 2018 ዓ ም ጀምሮ የደጋው መብረቅ ኮር በሚል አምስት ክፍለ ጦሮችን የያዘ አደረጃጀት ያለው ግዙፍ ኃይል አደራጅተን በአፋብሃ ምስራቅ አማራ ቀጠና ሚኒልክ እዝ ጋር በመዋሃድ በአንድ መዋቅር ለመታገል መስማማታችንን አንድነታችንን ለምትናፍቁ ግኖቻችን ስናበስር በታላቅ ደስታ ነው ሲል ገልጸዋል። በደጋው መብረቅ ኮር የተካተቱ ክፍለ ጦሮች ጽናት ክፍለ ጦር፣ ደጀን ክፍለ ጦር ወይም የቀድሞው የደጋው መብረቅ ክፍለ ጦር፣ አንሻ ሰይድ ክፍለ ጦር፣ ሰንጥቅ ክፍለ ጦርና ቀኝ አዝማች ተበጀ ክፍለ ጦር እንዲሁም በሻለቃ አደረጃጀት ያሉ ኃይሎችን ያካተተ ኮር መሆኑን ለመላው የትግሉ ደጋፊና ታጋዩ መግለጽ እንፈልጋለን ብለዋል። የደጋው መብረቅ ኮር አመራሮችና ኃላፊነትም ይፋ የተደረገ ሲሆን ሰብሳቢ አርበኛ ሀብት ያባቡ፣ ወታደራዊ አዛዥ አርበኛ ተመስገን አለባቸው፣ ምክትል ወታደራዊ አዛዥ አርበኛ ማረጉ አስፋው፣ ፖለቲካ ጉዳይ ኃላፊ አርበኛ መምህር ብርሃኑ አረጋና ዘመቻ ኃላፊ አርበኛ አሰፊ። በጋዝ እንዲሁም ሌሎች አመራሮች ተሹመዋል። በፋኖ የተማረኩት የነሽ መልስ አብዲሳ ከልብ የኦሮሚያ ልዩ ኃይል አባላት እምባ እየተናነቃቸው ሚስጥሩን አጋለጡ። የአማራ ፋኖ ብሔራዊ ኃይል በነሽ መልስ አብዲሳ ከፍተኛ እንክብካቤና ስልጠና ተደርጎለት ፋኖን እንዲዋጋ ወደ አማራ ክልል የተላከው የኦሮሚያ ልዩ ኃይል በፋኖ እየተማረከ ነው። ታዲያ ይህ በገፍ ከነ የኦሮሚያ ልዩ ኃይል ዩኒፎርም የተማረከው ይህ ኃይል በፋኖ የምርኮኛ አያያዝን የተከተለ አያያዝ የተደረገላቸው እንደሆነ ምርኮኞች ምስክርነታቸውን ሰጥተዋል። ጥሬ ስጋ ብቻ እየበሉ ሰልጥነዋል የተባሉ እነዚህ የኦሮሚያ ልዩ ኃይል ኮማንዶዎች በነበልባሉ የአማራ ፋኖ ከተማረኩ በኋላ ያልጠበቁት እንደገጠማቸው ይገልጻሉ። ምርኮኞቹ የወደፊት የኢትዮጵያ ተስፋ ፋኖ ነው ሲሉ የገለጹ ሲሆን በአሁኑ ጊዜ ኢትዮጵያ ውስጥ ምን እየተካሄደ እንደሆነ አናውቅም፣ ሀገሪቱን ለማፍረስ ተልኮ እየተሰጠን ያለው እኛ ደግሞ በዚህ ደስተኛ ስላልሆነን ለመማረክ ፈቅደናል ብለዋል። እምባ እየተናነቃቸው የሚያወሩት አንድ ምርኮኛ የሚያስለቅሰን በመማረካችን ፈርተን ሳይሆን ያልጠበቅ ነው ስለገጠመን ነው ብለዋል። ፋኖም የወደፊቱ የሀገሪቱ ተስፋ መሆኑን አስረግጠል

ባ ስለዚህ የሆነ ነፃነት እንድመጣ እፈልጋለሁ፣ እንጂ የሚያስለቅሰን ልጅ ትያዝ ወይም የሆነ ነገር ምናምን ኢትዮጵያዊ ምን እየሆነ እንደሆነ እና ከአማራ ማውራት አልፈልግም። አማራ ብዙ በቃ ስራቸው አሁን ደስ ይላል። እግዚአብሔር እንደውም ይሄንን ነገር ያስፋውና ቀጣ የምንገናኝበት ጊዜ እግዚአብሔር ያመቻችላል። ችግር የለውም። አንድ ነገር ግን የሚላችሁ ነገር አለች። እኛ አሁን እዚህ ያለንም ግን ቤተሰብ ለክሱ ላይ ነው። ሌላ ሬሳ አንጥቶ ይሄ በጣም ትልቅ ፖለቲካ ነው በራሱ ላይ ነው ሰራበው። በርግጥ በእኛ ላይ አይደለም። ይሄን ቤተሰብ በጣም ከተቻላችሁ የሆነ በቃ ማየት እንፈልጋለን እንደዛ ነው ከተቻለ ማለት ነው። እንጂ ስለናንተ በቅንጣት ያህል ምንም አልጠራጠርም፣ ምንም አልልም። ሰፊ እየሆነ በቃ ሀገር ተስፋ አላት ብዬ የሚገምተው አሁን ከምታደርጉት አንፃር ብዙ ነገር አለ ገምታለሁ። በዚህ ቀጥምበት፣ ጥሩ ልጆች አላችሁ ብዬ እገምታለሁ። ልጆችም ራሱ አደረጀ ዘርታችሁ እኚ ገና እድሜያቸው እንትን የሆኑ እንደ ትልቅ ሰው ሲያባብሉ እናንተ የሰራችሁት ነገር ነው ማለት ነው። ከዳይ ከታች አደረጃጀቱ የተደረገው ምርጥ ነው። አንድ ሰው እንኳን ፊቱን ሳያጠፋ ምን ነው እየተንከባከቡ በእነሱ አምነን እዚህ የደረስን የተነገረንና ያየነው ለየቅል ነው የሚሉት እኚህ ሰው አሁን ለተደረገልን ሁሉ ፋኖን እጅግ እናመሰግናለን ብለዋል። ነሽ መልስ አብዲሳ የሚሰሩትን ሴራም አጋልጠዋል። ይሄ አሁን ነው ነው ዝም ብሎ ይሄ ነገር ሲጨመርበት ልጅ ነው ምንም ማያውቅም። እዛም ሲያለቅስ ነበር በየቦታው ቁጥሩ ማለት ነው። አሁን ማያውቅ ሰው ሌላ ልል ይችላል። ሌላውም አለ ያለቀውም እኮ ዝም ብሎ

ጥሩነቱን ግን ልጆች እጅ ስንገባ ነው ገና። እናንተ ጋር በቃ ቁ ነገር መናገር ነው። አሁን ይሁን አስመስል የምታወራበት አይደለም። አሁን እያወራሁ ያለሁት እኔ ምንም አይደለም ከህይወታችን ተስፋ የቆረጥነት እሱን ሳይሆን እኔ የወደፊት ተስፋ እኔ ብዙ ነገር

ሌላውን ቀጥ የተባለ አካል ስላለ ከእነዛ ጋር መነጋገር ይችላል። ናና መሰግናለን በጣም ነው የምናፈራቸው። እግዚአብሔር እንደውስጣቸው አድርጎ የሆነ ነገርን ቀላል

ዞሮ ዞሮ ትልቁ ነገር ምናለ መሰለህ፣ ማነው ስም፣ አንተ አህመድ ነህ፣ ልጆቻችሁ በጣም በልጆቻችሁ ጥሩ ጠንካራ ናቸው እያልክ ነበረ። የእኛ ጥንካሬ ሆነ ለመናገር ዝም ብሎ የጠነከረ አይደለም። ድርጅት ስላለው አለት ስላለው አመራር ስላለው በአንድ የመጣ ለውጥ ስላልሆነ በትግስት የተሞላ ድርጅት ይሄ ድርጅት ማለት ነው። ስለዚህ ይሄ ድርጅት ደግሞ አማራም ብቻ አይደለም የሚጠብቀው፣ ለሁሉም ይቆረቆራል፣ ሆነ ለመናገር ለሁሉም የሚቆረቆራል። ኦሮሞ፣ ትግራይ፣ ከምባታ ምናምን የሚባል ነገር የለም እኛ ጥላችን ከብልጽግና ጋር ከብልጽግና ጋር ብቻ ነው። በቃ ብልጽግና ሲባል ወረቀት ብቻ አይደለም። በሱ ስር የሚተዳደረው የስልጣን ጥመኛ ያለው ፍርፋሪ የለመደ አለ። ፍርፋሪው እንዳይቀርበት በደሃ ልጅ በደሃንም ደም እየነገደ የሚጫወተው ነው የምንቃወመው እንጂ የኦሮሞ አብረን ስንታገል በአንድ ምሽግ ስንታገል ስንዋጋ አገር ስንጠብቅ የጋራ አገር ስንገነባ የተዋለድን፣ የተጋባን ነው ኦሮሞ ከጥንትም ከአባቶቻችን ጀምሮ ማለት ነው። ስለዚህ በዚህ ልክ እናንተም ተረድታችሁ ምንም ችግር የሚደርሳችሁ ብነገር የለም። ሌላም ቢመጣ ሌላም አይደለም የኦሮሞ ወንድሞቻችን ቀርቶ ሌላ አካል ቢመጣ እኛ ስርዓቱን እስከምንቃወም ድረስ ወደ ሌላ ኬዝ ከለውጦ ወደ ሌላ አሸባሪ ተይዞ ጽንፈኛ እየተባለ ስም ስሙን ተቀይሮ የሚመጣው እናንተ በማታውቁት ነገር ይሄ ነው የምታውቁት ነገር በውል የምታውቁት አሁንም ነገም ዛሬም ይሄን ያያችሁትን እውነታ በውል ያያችሁትን፣ በአካባቢ ሄዳችሁ ኦሮሚያ ክልል ሄዳችሁ ሊሆን ይችላል የተለያየ ቦታ ሊሆን ይችላል እናንተ አካባቢ ይሄን ለሕዝባችን ለሕዝቦቻችሁ እንድነግሩ ነው የሚፈልገው። ሌላ በተረፈ እቅፍ ድግፍ አድርገን እንደ እንደማንኛውም ወንድሞቻችሁ ናችሁ። ምንም ችግር የለባችሁም። በሰላም እጃችሁን ሰጥታችኋል። እነኛ ያልሰጡትም ባለማወቅ ሊሆን ይችላል። እንግዲህ ሰው ውጊያ ላይ ብዙ ነገር ይፈጠራል። እናንተ ግን ፈጣሪ ብሎ ህይወታችሁ ተርፎላችኋል። አሁንም ምንም ችግር የለም። ለቤተሰብ ደውሉ ከፈለጋችሁ፣ ቢሞም ታወራላችሁ፣ በቀጥታም ታወራላችሁ፣ ትደውላላችሁ። በሰላም አገራችሁ እንሸኛችኋለን። ምንም ችግር የለም። ከአሁን ጀምሮ እናንተ የኛ አካል ናችሁ። እዚህ ለምን አንገላችሁ? ኦሮሞን የምንጠላ ከሆነ ተላከውና አንተ ኦሮሞ አማርኛ አይችልም ማለት ለምን ለምን አንገላችሁ

አካባቢን ጠብቁ ነው። አማራ ክልል መጥቶ አጋጠመ። ስለዚህ ነው በቃ መንግስት፣ መንግስት ተብየ ስሙ መንግስት ነው። ሸክላ ለባለየ አይሰጥም ይባላል። ሸክላ ለብድና ለባለየ አይሰጡም። ለምን ደግሞ አ ይሰብረዋል፣ አይጠቀምበትም። ዝም ብሎ ሳይጠቀምበት ይሰብረዋል። ስለዚህ ባለየ ዘልዛላ ዱርዬ ነው ይባላል። መንግስት ሳይሆን ዱርዬ ነው። አጭበርባሪ ዱርዬ ነው። በዚህ ልክ ነው መረዳት ያለባችሁ፣ በውል ማለት ነው። ያ ያያችሁት እኛ እናንተ ካሁን ጀምሮ ወንድሞቻችሁ ናችሁ። የፈለገው የፈለ የምንቀምሰውን ትቀምሳላችሁ። ገበታን ካን ነው ላይ የምንቀምሰውን ትቀምሳለህ፣ የምንበላውን ትበላለህ፣ የምንጠጣውን ትጠጣለህ። እስከሚኬድ ድረስ የምንለብሰውን ለብሰህ ወደ ሀገርህ በሰላም ከቤተሰቦች ጋር ትቀየጣለህ። በቃ በእርግጠኝነት ማለት ነው። ስለዚህ አይዟችሁ፣ አታስቡ፣ ተጠናከሩ። ምንም ችግር የለባችሁ ቆዳችሁ እንዳይዋባ ችግር የለም። አይዟችሁ። አብይ ቀይ ባህርን በሚመለከት እየሄዱበት ያሉት አካሄድ አደገኛ ነው ሲሉ ምሁራን ገለጹ። የኤርትራው ፕሬዚዳንት አቶ ኢሳያስ አፈወርቂ በግብፅ የአምስት ቀናት ጉብኝት ለማድረግ ካይሮ ይገኛሉ። የኤርትራው ፕሬዚዳንት ወደ ካይሮ ያቀኑት የግብፁ ፕሬዚዳንት አብዱልፈታህ አልሲሲ ባደረጉላቸው ግብዣ ነው ተብሏል። የፕሬዚዳንቱ የካይሮ ጉብኝት አብይ አህመድ ኢትዮጵያ በቀይ ባህር ያላትን የተጠቃሚነት ጽኑ አቋም ለምክር ቤት በተናገሩ ማግስት መሆኑ ብዙዎችን እያነጋገረ ነው። ሁለቱም መሪዎች የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ይበልጥ ለማድረግ ለማጠናከርና ለሁለቱም ሀገራት በሚጠቅሙ አካባቢያዊና ዓለም አቀፋዊ ጉዳዮች እንደሚወያዩ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው አስፍረዋል። የፕሬዝዳንቱ ጉብኝት በኤርትራና በግብጽ እንደሚደገፍ የሚነገረው የሱዳን ጦር በዳርፉር ያጋጠመው ሽንፈትና የፈጥኖ ደራሽ ኃይሎች ኤልፋሽርን ከተማ መቆጣጠራቸውን እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ሳምንት ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ የቀይ ባህር ጉዳይ ለኢትዮጵያ ህጋዊ፣ ታሪካዊ መልክዓምድራዊና ኢኮኖሚያዊ ጥያቄ ነው ማለት ቸውን ተከትሎ በመሆኑ ብዙዎችን እያነጋገረ ነው። የጉብኝቱን አንድምታ በማስመልከት ዶቼ ቬለ ያነጋገራቸው ኤርትራዊው የአፍሪካ ቀንድ የፖለቲካ ተንታኝ አቶ አብዱራህማን ሰይድ ጠቅላይ ሚኒስትር አብይ አህመድ የሰጡት ማብራሪያ የኤርትራ ታሪካዊ የቅኝ ግዛት ውሎችና የኤርትራ ሉዓላዊነትን ያላገናዘበ እንደሆነ ነው የገለጹት። ጉብኝቱን በሚመለከት ደግሞ እንዲህ ብለዋል። ግብጽና የኤርትራ ጥብቅ ግንኙነት አላቸውና የኤርትራ ባለስልጣናት ና የግብጽ ባለስልጣናት ጉብኝት ይፈጽማሉ በእያንዳንዳቸው አገሮች በአሁኑ ጊዜ ግን ሁለት ታላላቅ ነገሮች አሉ እዛ አካባቢ። አንደኛው የጠቅላይ ሚኒስትር አብይ አህመድ አካሄድ ሲሆን እሱ ደግሞ በጣም አደገኛ አካሄድ በመሆኑ፣ ሁለተኛው ደግሞ ኤልፋሽር በሱዳን ፈጥኖ ድራሽ እጅ በመውደቋ ለግብጽ ብዙ ስጋት ይፈጥራል፣ እንዲሁም ለኤርትራም ሊፈጥር ይችላል ሲሉ ገልጸዋል። ተያያዥነት አላቸው ብሎ ለመደምደም በጣም ያስቸግራል ሲሉ ገልጸዋል። ሌላኛው የአፍሪካ ቀንድ የፖለቲካ ተንታኝ አቶ የሱፍ ያሲን እንዳሉት ሀገራት ብሔራዊ ጥቅማቸውን ለማስከበር በአቋም የሚመሳሰላቸውን ሀገር ከጎናቸው ማሰለፍ የተለመደ ቢሆንም የአቶ ይሳ ያስ አፈወርቂ የካይሮ ጉብኝት ግን ከጠቅላይ ሚኒስትሩ ማብራሪያ ጋር የሚገናኝ አይመስለኝም ባይ ናቸው። የኢትዮጵያው ጠቅላይ ሚኒስትር የፓርላማው ንግግር ንግግርና የአቶ ኢሳያስ የካይሮ ጉዞ ቀጥታ ተያያዥነት አላቸው ብሎ ለመደምደም በጣም ያስቸግራል። በሌላ በኩል ግን አሉ አቶ ዮሱፍ ያሴን በኢትዮጵያ ከፍተኛ ወታደራዊ አዛዦች በየጊዜው ስለ ቀይ ባህር የሚሰጡ መግለጫዎች የዲፕሎማሲ ሂደቱን እንደሚያበላሽ ይናገራሉ። አቶ አብዱራህማን ሰይድ በበኩላቸው የኤርትራው ፕሬዚዳንት አንዱ የጉብኝታቸው አካል በግብጽ በነገው ዕለት በሚካ የሚካሄድ የአንድ ታላቅ ሙዚየም ምረቃ ስርዓት ለመሳተፍ ነው ቢባልም በዋናነት ግን በኢትዮጵያ በኩል ይታያል ያሉትን በኃይልም ጭምር ቀይ ባህርን የመቆጣጠር አዝማሚያና የሱዳን ወቅታዊ ሁኔታ መነጋገሪያ አጀንዳዎቻቸው ሊሆኑ እንደሚችሉ ይገምታሉ። አቶ የሱፍ ያሲን በበኩላቸው በኢትዮጵያ በኩል በቀይ ባህር ብሔራዊ ጥቅሟን ማስከበር የምትችለው በመጀመሪያ በአባይ ተፋሰስ ሀገራት እንደተሰራው ዲፕሎማሲ በቀይ ባህር ተጎራባች አገሮች ላይም ተመሳሳይ ዲፕሎማሲያዊ ጥረት በመቅደም ሊሆን ይገባል ብለዋል። ከስልሳ ሺህ በላይ ሰዎች ኤልፋሽር ከተማን ጥለው እንደወጡ ተመድ አስታወቀ። የሱዳን ፈጥኖ ደራሽ ኃይል ኤልፋሽርን ከተቆጣጠረ በኋላ ከስልሳ ሺህ በላይ ሰዎች ከተማን ጥለው እንደሸሹ የመንግስታቱ ድርጅት አስታውቋል። የሱዳን ቁልፍ ከተሞች አንዷ የሆነችው ኤልፋሽር በፈጥኖ ደራሽ ኃይል ቁጥጥር ስር መዋሏን ተከትሎ የጅምላ ግድያና ረሃብ መስፋፋቱ ተገልጿል። የተባበሩት መንግስታት የዘፈቀደ ግድያ እየተፈጸመ መሆኑን ገልጿል። የኦሌል ዩኒቨርሲቲ ሰብአዊ ጉዳዮች ጥናት ክፍልም የሳተላይት ምስል በመጠቀም ባደረገው ዳሰሳ በዘፈ ፈቀደ የተገደሉ ሰዎች አስክሬን መመልከቱን አስታውቋል። በተባበሩት መንግስታት የስደተኞች ድርጅት የሚሰሩት ዩጂን ቢዮን ለቢቢሲ እንደገለጹት የኤልፋሽር ነዋሪዎች ከከተማዋ በ80 ኪሎ ሜትር ርቀት ላይ ወደምትገኘው ታዊላ ከተማ ሸሽተዋል። ባለፉት ጥቂት ቀናት ከተማዋን ጥለው የሚወጡ ነዋሪዎች ቁጥር መጨመሩንም ገልጸዋል። ዩኤንኤችሲአር ለተፈናቃዮቹ መጠለያ እና ምግብ ለማዳረስ መቸገሩን የተቋሙ ሰራተኛ ተናግረዋል። በከበባ ውስጥ ካለችው ኤልፋሽር የሸሹ ነዋሪዎች መደፈርን ጨምሮ የተለያዩ የሰብአዊ መብቶች ጥሰቶች እንደ ተፈጸሙባቸው ገልጸዋል። በኤልፋሽር መቶ ሰላሳ ሺህ ህጻናትን ጨምሮ ሁለት መቶ ሀምሳ ሺህ ሰላማዊ ሰዎች ይኖራሉ። ከተማዋ ከበባ ውስጥ ከገባች ወዲህ ሰብአዊ እርዳታ እያገኙ አይደለም። አርስፍ በምዕራብ ዳርፎር የምትገኘውን ኤልፋሽር ከተቆጣጠረ በኋላ ከመቶ ሀምሳ ሺ በላይ የከተማዋ ነዋሪዎች አሁንም ድረስ ማውጣት አልቻሉ። ፈጥኖ ደራሽ ኃይሉ በዋነኛነት አረብ ያልሆኑ የከተማዋ ነዋሪዎች ላይ ጥቃት በመፈጸም ይከሰሳል። አርስ ኤፍ በበኩሉ ንጹሐንን መግደሉንና አረብ ያልሆኑ ነዋሪዎችን ኢላማ ማድረጉን አስተባብሏል። በሌላ በኩል ፈጥኖ ደራ ሻይሉ ኃይሉ አብሉሉ በሚል ስም የሚጠራውን ወታደሩን በጅምላ ግድያ ክስ በቁጥጥር ስር መዋሉን ይፋ አድርገዋል። ቢቢሲ ቬሪፋይ ባደረገው የመረጃ ማመሳከር ስራ አብሉሉ በኤልፋሽር አቅራቢያ ያልታጠቁ ሰዎችን እንደገደለ ተጋልጧል። የቢቢሲን ዘገባ ተከትሎ ታጣቂው በቁጥጥር ስር ውሏል። ቲክቶክ ከታጣቂው ጋር ግንኙነት ያላቸውን ገጾች ማገዱን ለቢቢሲ ገልጿል። በዳርፉር ግዛት የምትገኘው ኤልፋሽር ከተሞ ከተማ በአርኤስፍ ስር መውደቋ የሱዳንን የእርስ በርስ ጦርነት አካሄድ ለውጧል። የሳተላይት ምስሎች እንደሚያሳዩት በሆስፒታሎች ውስጥ የጅምላ ግድያ ተፈጽመዋል። በከተማዋ ምስራቃዊ ክፍል በኩል ለመውጣት ሲሞክሩ የነበሩ ነዋሪዎችም ተገድለዋል። በእርስ በእርስ ጦርነቱ በመላው ሱዳን ከ150 ሺህ በላይ ሰዎች ተገድለዋል። ወደ 12 ሚሊዮን የሚጠጉ ሰዎች ተፈናቅለዋል። ዩኒሴፍ እንዳለው ኤልፋሽር የህጻናት ሰቆቃ፣ ህመም፣ እንግልትና ረሃብ ማዕከል ሆናለች። ጦርነቱ ከተጀመረ ወዲህ ቢያንስ 600 ሺህ ሰዎች ከከተማዋና በአቅራቢያ ካሉ መጠለያዎች መፈናቀላቸውን ተቋሙ ገልጿል። አድማጭ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብና አመሰግናለን። ሰላም።